እንዴት በዚህ ወር ይወለዳል ብላችሁ ድርቅ የምትሉ ሰዎች፣ አንዳንድ ሰዎች እኔ በጣም እኮ ነው በጣም እኮ ነው የምትገርሙ። የትኛው ወር ከኤፍሬም ጋር አብራ ትተኛ? የትኛው ወር እንትን ምናምን ምናምን ምናምን እንትን ይበሉ። እኔ አረጊታ ወይ ምን ምናምን ልበል እንጂ ዲ ምንጉድ ናችሁ እናንተ እኔ ራሱ የማይወራ ነገር እንዳወራ እያስገደዳችሁኝ እኮ ነው። ጎበዝ ትረድጋለህ ጉራጌ። እኔ ምንም ላረግ አልችልም። እንግዲህ ከአንትን ካላችሁ ከሰማችሁ መግቢያ ላረግላችኋለሁ። ከዛ አስቴር ውሸት አምናት ብላችሁ እኔ ላይ ፍረዱ። በቃ የጠፋችበትን ሉልጋ መገናኘት ስልክም ማውራት ካቆመች በስንት ወራ እንደመጣ ልውል የልሳን አፋልጉኝ ብሎ እንደጀመረ መግቢያ ላደረግላችኋለሁ። ትሰማላችሁ። እንግዲህ ትክክለኛው የትኛው እንደሆነ እናንተ ትፈርዳላችሁ ማለት ነው። ልውል ምንም ጥፋት የለበትም እንዴ? ለአባቷ ሲል ነው። ትናንት ዕለት ልውል በሄደበት አባት እየሆን ትልል እንዴት እዛ ቤት ይሄዳል ብላችሁ ዘራፍ እያላችሁ ነው አንዳንዶቻችሁ። አባቷ ሲጎዳ ዝም ብሎ ኤፍሬም የተባለው ሰውዬ እውነት ኤልሳን አፍቅሯት ይመስላችኋል እንዴ? እዛ ቤት የሚሄደው እ ኤልሳ አባቷን የአባቷን ንብረት ለመውሰድ ሲል አውቆ በእሷ ምክንያት እያሳበበ እዛ ቤት ውስጥ ገብቶ እንደለመደው አባትየውን ጎዳና ላይ አውጥተው እነሱ ሁለታቸው እሷ ራሱ እኮ ከጤናዋ አይደለችም። የአባቷን ንብረት ለኤፍሬም ለማውረስ ቆርጣ የተነሳች ልጅ ናት። ጤነኛ አይደለችም። የሆነ ነገር አድርጎባታል ኤፍሬም ጤነኛማ ብትሆን አባቷ ቤት ያ ሁሉ ሲያሰቃየው ስንት ወር ሙሉ ሽባ አድርጎ ጤነኛ የነበረውን ሰው እንዳይሄድ ቁሞ እንዳይሄድ። ልዑል እኮ ነው አሁን ላይ ቁሞ እንዲሄድ በሙሉ ጤና ያደረገው ከእግዚአብሔር በታች ስንት መከራ ስንት እንትን ያየበት እኮ ልዑል ነው እና አሁን ላይ ያ ሁሉ ዋጋ የከፈለለት ሰውዬ ቤቱ ሂዶ የፍሬም እንዲፈነጭበት አይፈቅድለትም። እጅ ከፍ እንጂ፣ ልዑል እዛ ማን ነው ኤፍሬም፣ እዛ ቤት ካገኘው ልዑል እንደውም የሚፈልገው ይሄንን ነው። ከኤፍሬም ጋር እንዴት አድርጌ መገናኘት እንዳለብኝ ብሎ የሚፈልገውን በዚሁ አጋጣሚ እዛ ቤት ካገኘው፣ እንደውም ለልዑል ስራው ቀለለለት። ኤፍሬም እኮ ቢገኝ እኮ የሚታሰር ሰው ነው፣ ብዙ ወንጀል ያለበት ሰው ነው። ኤልሳ ለምን አትታሰርም የምትሉኝ፣ እኔም ከናንተ ነኝ። ልውል እያዳላ ነው። ኤልሳ ለምን አትታሰርም? እንደውም በእሷ ምክንያት አይደል እንዴ ብዙ ሰው የተጎዳ? ስንት ያ ልጅ የሞተው በእሷ ምክንያት አይደል? ማን ነው ስሙ በጩቤ የተወገው በእሷ ምክንያት አይደለም? አሁን አራት ስለሆነች ምን ባላት በፊትም እርጉዝ ስለሆነች አሳዝነው ምናምን ይመስለኛል ልዑል የተዋት እንጂ የሱ ፍቅር ከወጣለት ቆይቷል። ስለሚወዳት ነው ምናምን እያላችሁ ብዙዎቻችሁ አስተያየት እየሰጣችሁ አይቻለሁ። ልዑል ኤልሳን ከተዋት ኤልሳ የምትባል ሴት እናትየዋ ለምና ለምና ለምና አይታችኋል። ብሞት ኤልሳን አላገባም ብሎ ለእናቱ የማልላት ነው። እና ፍቅር የሚባል ነገር የለም በሁለታቸው መሀል ግን ለአባቷ ቃል ገብቶለታል በየትኛውም እንትን ሰው በሚያስፈልገው ሰዓት አብሮት ከጎኑ እንደሚሆን ልዑል ቃል ገብቷል። ኤፍሬም የሚባለው ሰውዬ እንደው ሰውዬውን በቁሙ እንትን በቁሙ እንትን ሳይለው ልዑል ደግሞ ሊያግዘው ይገባል። ይሄ ሰውዬ ሆን ብሎ ቤት ውስጥ ሂዶ ምን አድርጎ በምን አፍስሶ ንብረቱን የድርጅቱን እንትን በራሱ ስም እንደሚያደርገው አይታወቅም። ስለዚህ ልዑል ከእነሱ ጋር መሆኑ እኔ ደስ ብሎኛል፣ ሂዶ በመጠየቁ አባቷል። የኤልሳ ጉድ ገና አልተጣራም፣ ገና ብዙ ነው ጣጣው። ልጁ የእሱ ነው አይደለም እየተባለ እየተወዛገበ ነው። ይሄ ራሱ ገና፣ እች ጉደኛ ገና ብዙ ነገር ታመጣለች ለአባቷ ማትሆን ለማንም አትሆንም። ሲጀመር ለምንም የምትራራ ሴት አይደለች። እና በልውልም አትፍርበት ልውል ለኤልሳ ብሎ አይደለም፣ እዛ ቤት ሄደው ለአቶ ተፈሪ ሲል ነው። በቃ እነዚህ ሰዎች ሁለታቸው ኤልሳና ኤፍሬም የተባሉት ሰዎች ሆን ብለው እዛ ቤት ውስጥ ሂዳ የወለደችው የአባቷን ንብረት ለኤፍሬም እንትን ለማለት ነው እንጂ ቤት አታ ነው። እውነት የአባት ፍቅር ኑራት ነው። እናቷ የት እንዳለች የማታውቅ ልጅ ይቺ። እኔ ምን አይነት ቃል ራሱ ሳወጣ የእውነት በጣም ይቀጣል። እኔ ስለ የልሳ ሳወራ በጣም በጣም ነው የምታናድደች። ለምንም የምትሆን ሴት አይደለችም። ምንም ምትረባ ሴት አይደለችም። ክብር የሌላት መጀመሪያ ክብር ከቤተሰብ ነው የሚጀምረው። ቤተሰቦቿን ሳታከብር ማንንም የውጭ ሰው ታከብራለች ብላችሁ አትጠብቁ። ልዑል ትናንት በመሄዱ ብዙዎቻችሁ አናዷችሁ፣ እንዴት እዛ ቤት ይሄዳል፣ እንዴት መታሰር የነበረባት ሴት እሷን ሊጠይቅ ይሄዳል? እያላችሁ እሷን ለመጠየቅ አይደለም፣ አባቷን ንብረቱን እንዳያጣ በማድረግ ነው ጥንቃቄ ለማድረግ ነው። ለምን አትረዱም? እንግዲህ እውነቱ ይሄ ነው። እኔ ካመናችሁ ማ ነው ካላመናችሁ፣ እንግዲህ ምንም ም ላረጋችሁ አልችልም። እንግዲህ እኔ እናንተ እንድታምኑ ምን አይነት ማስረጃ ላምጣላችሁ? ኮሜንት ስር ጻፉልኝ እና የምትፈልጉትን አምጥቻ ያሳያችኋለሁ። የምትፈልጉትን ጻፉ። ደግሞ አንድ ነገር እንድትረዱ የምፈልገው ልውል ፍለጋ የወጣበትን ወር አትቁጠሩ። ከልዑል ጋር የተለያዩበትን ቀናት አስቡ። እስኪ ከሰባት ስምንት ሰባት ስምንት ወር በኋላ እኮ ነው ልዑል መጥቶ ኤልሳ ጠፋች፣ እኔና ኤልሳ ተለያይተናል ብሎ ያሳወቀው። ኧረ በእናታችሁ ተው። እኔ ራሱ እኮ እውነት ግራ ገባኝ እኮ እናንተ ያላችሁትን ኮሜንት እያየው ቪዲዮ መጀመሪያ ልዑል የተናገረውን ኤልሳ ጠፋች ብሎ የመጣበትን እንትን እሱን መስማት ጀመርኩኝ እውነት። ምክንያቱም እነዚህ ልጆች እውነት ነው እንዲህ ውሸት ነው እንዲህ እያልኩኝ የእሱን ስሰማ ደግሞ ከስድስት ሰባት ወር በኋላ እሷን ፍለጋ እንደጀመረ ነው የመጣ። የበመስፍን እንትን በጣም ስራ በዝቶብኝ ነበር፣ ከእሷ ጋር መገናኘት ሰዓት የሚባል ነገር አልነበረም። ብዙ ነገር አስበን የሰርጋችን ጠር ላይ ልንጋባ እንደዚህ ሲሆንብኝ በጣም ያዘንኩበት ቀን ምናምን ብሎ የፖሰተውን ቪዲዮ እሱ ጋር ሄዳችሁ በደንብ አዳምጡና ከዛ በኋላ አስቴር ውሸት አምነሽ ብትሉ ኦኬ ይቀበላሉ። ልዑል በስንት ወሩ መቶ የድሳን እንደፈለገ ከዛ ወሩን ቁጠሩ። ከጠፋችበት ወር ጀምሮ ልዑል ፍለጋ ከጀመረበት ቀን ጀምሮ የአንዳንዱ ቁጠሩ እንግዲህ ከዛ ከዓመት በላይ ሆኗታል ማለት ትችላላችሁ። ሁለቱን ስትቆጥሩት ከዛ ሰባት ወር አሁን ስድስት ወር፣ የምን ስድስት ሰባት ወር ይሆናት ነው እና እነሱ ስትቆጥሩ አስቡ። እንዴት ነው ልጅም አይወለደው? አንድ ሰው እኮ እንትን የሚለው ዘጠኝ ወር ነው አይደለም? እነሱ ግን ከተለያዩ ስንት ጊዜያቸው ነው ልዑልና ኤልሳ? በጠፋችበት እሱ ፍለጋ በመጣበት ወር እየቆጠራችሁ ስድስት ወር አምስት ወር የምትል ልጆች እናንተ ተሳስታችኋል። እንግዲህ ያ እውነቱን ደግሞ እንድታውቁልኝ መጀመሪያ መግቢያ ላይ አደርግላችኋለሁ። ያንን ቪዲዮ እሱን ስትሰሙ ቢያንስ ትረዳላችሁ ብዬ ተስፋ አደርጋለሁ። ካልገባችሁ ደግሞ እኔ ምንም ላረግ አልችልም፣ ምንም ምንም ላረግላችሁ አልችልም። አምሶሪ እውነቱ እውነቱን ማውራት ነው ያለብን። ኤልሳት መታሰር ነበረባት፣ ልዑል እዛ ቤት መሄድ አልነበረበትም፣ ልዑል በጣም ያዳላል፣ እንደዚህ እያሉ በጣም ብዙ ኮሜንቶች እያየው ነው። አንድ ነፍሰ ጡን ልትወልድ ያለች ሴት እንዴት ነው የሚያሳስራት? እንደው እናንተ በዚህ በሱ በልዑል ቦታ ብትሆኑ ልትወልድ የደረሰች ሴት መታሰር አለባት? ልዑል እኳን ትታሰር ብሎ ወስዶ እኳን እንትኗን ማስረጃው ምናምን ወስዶ እንትን ቢል እንትን ደግሞ አይፈቅድም። ልትወልድ ያለች ሴት አትታሰርም። እና በሷ አትፍረዱ ለማለት ያክል ነው። ትክክለኛው ትቃ ሲመጣ መታሰሩ አይቀርም። አሁን ደግሞ በአባቷ ላይ ምን አይነት ሴራ እያሴሩ እንደሆነ ሁለታቸው ከኤፍሬም ጋር እሱም መጣራቱ ስለማይቀር የዛ ሰዓት ሁላችሁም በደንብ ትረዱታላችሁ። ልዑልንም ያዳላል ምንድን ነው የምትሉትም እሱንም በደንብ የዛ ሰዓት ታዩታላችሁ። ኤፍሬም የተባለው ሰውዬም እጅ ውስጥ ይግባ ብቻ ከልዑል እጅ ይግባ ከዛ በኋላ አባቷ አቶ ተፈሪ በጣም በቃ በሰላም ቢገኝ ቢገኝ የኤልሳ እናት ተገኝታ አንድ ላይ ቢሆኑ። አሁን እሷ ኤልሳ ትክክለኛ ልጅ እንደ ጤነኛ ብትሆን እናቷ ካለችበት ፈልጋ እናቷን ማሳከም አልነበረባትም? እንደዚህ ፍቅር ፍቅር የሚያጫውታት ጊዜ ነበር። አሁን እናት ጠፍቶ እሷ እንደፈለገች እንትን የምትልበት የአባቷን ንብረት ለመውረስ ጠዋት ማታ ከአባቷ ጥላት ጋር እና ልጅቷ ጤነኛ አይደለች፣ የሆነ የጎደላት ነገር አለ። መታከም ያለባት ይመስለኛል፣ ጸበል መውሰድ ያለባቸው ይመስለኛል። እውነት ኤፍሬም የተባለው ሰውዬ እየተጠቀመባት ነው ያለው። ልዑል ምንም የቀረበት ነገር የለም። እሷ ሄደች አለ መጣች፣ ምንም የሚቀርበት ነገር የለም እንደውም ተገላገለ። ምን ምን ይቀርበታል እንዴ? ሄደ አየ፣ እስካሁን ድረስ በጣም ብዙ ርቀት ሂዱ አየ፣ ስለሷ ብዙ አጠና። ግን ምንም ነገር የሚቀርበት ነገር የለም። እንደውም የተሻለ ነገር ያገባል ለው አንደኛ ነገር ሉላውን ትልቁ እየተጎዳ ያለው ለራሱ ጊዜ አይሰጥም፣ ለሚያፈቅራት ሴትም ጊዜ አይሰጥም። ስራውና ስራው ብቻ ነው። ሴቶች ደግሞ በተፈጥሯችን የሆነ አብሮሽ የሚያሳልፍ ጊዜ የሚያዝናና ምናምን እንደዚህ ነው አይደል የሚፈልጉት፣ ምንፈልገው እኔም ሴት ስለሆንኩ ይሄንን ደግሞ ልውል ጋር ያሉ ሴቶች ደግሞ ልውልን የምታፈቅድ ሴት እንደዚህ አይነት ጊዜ አይሰጣትም። እሱ ሀያ አራት ሰዓት ከስራው ነው ግን እስከ መቼ ድረስ ነው ለሰው የሚኖረው? ነው ለራሱም ጊዜ መስጠት አለበት። ለራሱ በቀን ቤተሰብ ማፍራት አለበት። እናቷ አታሳዝንም? የልውልናት ልጅ የልጅ ልጅ ናይቺ እንደዚህ በሆንኩ እያሉ እሱ ግን ምንም አይመስለውም። ስራውና ስራውን ነው እያጧጧፈ ያለው እና ያው ሰው ደግሞ ስላሰበ አይሆንም ፈጣሪ ሲጨመርበት ነው። እግዚአብሔር የተሻለውን ለሱ የምታስብ እንድትስጠው እያላችሁ ጸሎት አድርጉ። የእናቱን ጸሎት የእውነት እና የእናቱን የእናቱን ሰምቶ ጸሎቷን ልውል ወልዶ አግብቶ እንደዚህ ምናምን ማየት ነው የምትፈልገው፣ እና እሱ ደግሞ እንዲሳካላቸው እንመኝላቸዋለን። ለልውልም ለልውል ብቻ ሳይሆን ከሁላቸውም ከጀርባ ያሉትን በዚህ ስራ የሚሰሩትን ወንድሞቻችን የተሻለ ነገር እንዲሰጣቸው እንመኛለን። ኤልሳም ልቦና ይስጣት፣ ለአባቷ የሚራራ አንጀት ለአባቷ በቃ ትንሽ የምትራራትውን በቃ ይሄ ነው እንግዲህ እውነቱ። ይሄ ነው እንግዲህ መግቢያ ላይ አረግላችኋለሁ ልዑል የተናገረበትን መጀመሪያ ላይ መጥቶ ከኤልሳ ጋር ከተለያዩ ስንት ወር በኋላ ልዑል ፍለጋ እንደጀመረ እሱን ቪዲዮ መግቢያ ላይ አረጋለሁ። እሱን ከሰማችሁ እንግዲህ ታምኑኛላችሁ ብዬ ተስፋ አረጋለሁ። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ ስላጨናነቃችሁኝ ነው እንጂ ዛሬ ቪዲዮ መስራት አልፈለግኩም ነበር፣ ግን ብዙዎቻችሁ ውሸታም ውሸታም ስላላችሁኝ እውነቱ ይሄ ነው ብዬ ነው እውነቱን ላሳያችሁ ብዬ ነው። ለማንኛውም ቪዲዮ ስትጀምሩ እንደተለመደው በላይክ ጀምሮ አዲስ ሆናችሁ ደም ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ ላችኋለሁ። ሰላሞች ይብዛልኝ ባይ